ማሊኩም ወራህመቱላ ወበረካቱ ሰላም ሰላም ብያለሁ፣ ቤተሰብ ቤንዛን እንስራ አብረን ማለት ነው። ቤንዛ በዛተር አንድ ቤኪንግ ፓውደር ግዛ፣ ከዛ ምልህ አድርጌ እሺ፣ ተላክና ቤንዚያን አብረን እንስራ ማለት ነው። ካራለ ቢስሚላ ዘይት ትንሽዬ ከዛ እናሸዋለን ማለት ነው። ከዛ ትንሽዬ ጊዜ እናሸዋለን ማለት ነው። ውሃ የሚበቃን ያህል ማለት ነው።

ይሄው እንግዲህ ጁምና ሳይለ እንደዚህ ቀብቼዋለሁ ማለት ነው። ከዛ ዛተር የሚባል አለ። ዛተር አደርግበታለሁ ማለት ነው። በጣም ነው የምትወዱት፣ ሞክሩት። ጁምና በጁምና ሳይለ ፍሮናችን ውስጥ እናስገባለን ቤዛችንን ቤዛ በዛተር ቤዛችን ደርሷል ልናወጣ ማለት ነው ቤተሰቦች በጣም ያምራል ይኸው ደሞ ይኸው እንግዲህ ቤንዛችንን ደሞ በዚህ በዛተርን በዚህ ይኸው እንግዲህ ይሄን ደሞ ወደ ፍሮ እንዳስገባ ማለት ነው። የምር በጣም ነው የሚጥመው ማለት ነው። ይኸው እንግዲህ መጨረሻ ላይ ቤዛችን ይሄንን መስሏል ማለት ነው። ትወድታላችሁ እ። ይህን ይመስላል ቤዛችን ማለት ነው። ደግሞ በሳልሳ የሰራሁት ይላችሁ መጣለሁ። ይህን የመሰለ ቤዛ በዛተር በጅምናሳይ ለመስራት ከፈለጋችሁ ወደ አሰራሩ አብረን እንግባ ማለት ነው። ተወዱታላችሁ። ደስ የሚል ቆንጆ የሆነ ቤንዛ ነው ማለት ነው። አብረን ወደ አሰራሩ እንግባ። ተከታተሉኝ።